በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር አንድ ቅርንጫፍ ጽህፈት ቤት የጥቅምት ወር የገቢ አፈጻጸም ውጤታማ ነበር አለ። ቅርንጫፉ በገቢ ማሳወቅ እና አሰባሰብ ወሳኝ ወቅት በምትባለው ጥቅምት ወር አብዛኞቹ የቅርንጫፉ ግብር ከፋዮች እንዳሳወቁ የቅርንጫፉ ስራ አስኪያጅ ገዛኸኝ ታምሩ ተናግረዋል። ከ3250 ግብር ከፋዮች ውስጥ ኦልሞስት ወደ 2796 ግብር ከፋዮች ያሳውቀ ነው ስለዚህ ወደ አካባቢን ያሳወቁን እና ይሄ ከዚህ በፊት ከነበረው ከነበረን ትሬንድ የተሻለ ነው ብለን የወሰድነው፣ አምናውን 83 ፐርሰንት ነበር ያሳወቀን ግብር ከፋይ። ስለዚህ ዘንድሮ አዲስ አዋጅ ሆኖ ግን ያሳወቀን ግብር ከፋይ የተሻለ ነው ብሎ መውሰድ ይቻላል። ከመቶ እጅ በላይ ገቢ የሰበሰበው ቅርንጫፉ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ብልጫ እንዳለው ስራ አስኪያጁ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። ገቢ አፈጻጸማችንም አንጻር ያው የጥቅምት ወር ከአመቱ ወደ 13.7 ፐርሰንት አካባቢ ነው እና ከፍተኛ እቅድ ነው ወደ 10.7 ቢሊዮን አካባቢ ነው የነበረው ነገር ግን የሰበሰብነው ወደ 12.68 ቢሊዮን ወይም የእቅዳችንን 117 ፐርሰንት አቺብ ለማድረግ ተሞክሯል። ስለዚህ ከእቅድ ከአምና አንጻር ይህንንም ስናየው ኦልሞስት በ68 ፐርሰንት እድገታል። የገቢ አፈጻጸሙ ምን ነው ከዚህ አንጻር የ2017 የግብር አሰባሰብ ውጤታማ ነበረ ብለን ያየ ነው።